የማንቸስተር ዩናይትድ አመራሮች ሮበን አሞሪምን እናሰናብት ወይስ ጊዜ እንስጣቸው በሚለው ጉዳይ ዙሪያ በቀጣይ ቀናቶች ውይይት ለማድረግ እቅድ እንደያዙ እየተነገረ ይገኛል። የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤራዳና ባለሀብቱ ሰር ጂም ራትክሊፍ የቡድኑን ወቅታዊ ሁኔታ በተመለከተ ከሌሎች የክለብ ኃላፊዎች ጋር በመሆን ይነጋገራሉ ተብሏል። በውሳኔያቸው መሰረት ሮበን አሞሪምን የሚያሰናብቱ ከሆነ ሶስት የሚደርሱ አሰልጣኞች በእጩነት እንደተያዙ እየተሰማ ይገኛል። አንዳንድ የእንግሊዝ ሚዲያዎች እንደዘ የሚገቡት የበርነማውዙ አሰልጣኝ አንዶኒ ኢራኦላ፣ የክሪስታል ፓላሱ ኦሊቨር ግላስነር፣ እና ከሰርጅም ራትክሊፍ ጋር ጥሩ ግንኙነት አላቸው የሚባለው የቀድሞ የእንግሊዝ ብሔራዊ ቡድን ዋና አሰልጣኝ የነበሩት ጋሬዝ ሳውዝጌት፣ ምናልባት ከሦስቱ አንዱ ዩናይትድን ሊረከቡ ይችላሉ ተብሏል። የበርንማውዙ ሊቀመንበር ቢሊ ፎሊ ኢራኦላ ከማንቸስተር ዩናይትድ ጋር ስሙ መያያዙን ሰምቻለሁ። አንዶኒ በበርነማውዝ ደስተኛ ነው፣ ግን ቀርቤ ማነጋገር አለብኝ ሲሉ ተናግረዋል። በቦርዱ ትልቅ ድጋፍ አላቸው ተብለው የሚነገርላቸው ሩበን አሞሪም ከብሬንትፎ ቦርድ ጨዋታ በኋላ የቆይታዊ ጉዳይ አያስጨንቅኝም አሁንም ስራይን እየሰራ ነው ብለው ናገራቸው የሚረሳ አይደለም። በርካታ የዩናይትድ ደጋፊዎች አሙሪም እንዲሰናበቱ የክለቡ አመራሮችን በተለያዩ የሶሻል ሚዲያ አማራጮች በመጠየቅ ላይ ይገኛሉ ተብሏል። የቤኒፊካው አሰልጣኝ የሆኑት ፖርቱጋላዊው ጆዜ ሞሪኒዮ በነገ ሁለት ከቼልሲ ጋር በአውሮፓ ሻምፒየንስ ሊግ ምሽት አራት ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። ከጨዋታው በፊት አስተያየታቸውን ሰጥተዋል። ጆዜ እኔና ሮማን አብርሃሞቪች ነን ቼልሲን የገነባ ነው። ለብዙ አመታት ቼልሲ አሸ ናፊ ክለብ ነበር። ከዛ በኋላ አንቾሎቲ፣ ኮንቴና ቶማስ ቱከል ማሰልጠን ችለዋል ሲሉ ተናግረዋል። ወደ ስታንፎርድ ብሪጅ በመመለሴ ደስተኛ አድርጎኛል። ደጋፊዎቹ በብሪጅ የሚያደርጉልኝ አቀባበል ጥሩ ቢሆን ደስ ይለኛል፣ ካልሆነ ግን ግድ አይሰጠኝም። ኤንዞ ማሬስካ በጊዜ ሂደት ጥሩ ቡድን ገንብቶ ኮንፈረንስ ሊግንና የዓለም ክለቦች ዋንጫን አሳክቷል ሲሉ ገልጸዋል። ቼልሲ አብርሃሞቪችን ካጡ በኋላ ክለቡ ብዙ ነገሮችን እንዳጣ ይሰማኛል፣ ያሉት ሞሪኒዮ በነገው ጨዋታ ፓልመር አለመሰለፉ ደስተኛ አድርጎኛል። እሱ የቡድኑ ወሳኝ ተጫዋች ነበር ጨዋታው ተዘጋጅተናል ሲሉ የ62 ዓመቱ ፖርቱጋላዊ የቤኔፊካ አሰልጣኝ ጆዜ ማሪዮ ዶስ ሳንቶስ ሞሪኒዮ ፌሊክስ ተናግረዋል። የስፔኑ ተነባቢ ጋዜጣ ሙንዶ ዲፖርቲቮ እንደዘገበው ዣቪ ሄርናንዴዝ ማንቸስተር ዩናይትድን ማሰልጠን ይፈልጋል በማለት መረጃን አጋርቷል። የዣቪ ሄርናንዴዝ ወኪል የሆነው ኢቫን ኮርቴጃ ዣቪ ወደ እንግሊዝ ፕሪምየር ሊግ በመምጣት አንድ ታላቅ ክለብን ማሰልጠን ይፈልጋል፣ ይሄን አውቃለሁ ሲል ለሙንዶ ተናግሯል። ስፔናዊው የቀድሞ የባርሴሎና ታላቅ ተጫዋች የነበረው ዣቪ ሄርናንዴዝ የማንቸስተር ዩናይትድ አመራሮች ክለባችንን አሰልጥንልን ቢሉት በደስታ ይቀበላቸዋል ተብሏል። የዣቪ ቤተሰቦችም ማንቸስተር ዩናይትድን ቢያሰለጥን እንደሚፈልጉ እየተነገረ ይገኛል። የአውሮፓ እግር ኳስ ማህበር አመራሮች በእስራኤልና ፍልስጤን መካከል በነበረው ግጭት ከ60 ሺህ በላይ ፍልስጣማውያን ሕይወታቸው አልፏል፣ 412 የሚደርሱ እግር ኳስ ተጫዋቾችም ተገድለዋል ብሏል። ከዚህ ጋር ተያይዞ የአውሮፓ እግር ኳስ ማህበር ፕሬዚዳንት የሆኑት አሌክሳንደር ሴፌሪን የእስራኤል ብሔራዊ ቡድንና የእስራኤል ክለቦችን እንቀጣለን ብለው መናገራቸው ይታወቃል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ቤንያሚን ኔታንያሁ በስልክ በመደወል ከፍተኛ የእግር ኳስ ባለስልጣናትን እስራኤል እንዳትቀጣ እንዳነጋገሩ ተሰምቷል። የአሜሪካ የውጭ ጉዳይ ሚኒስትር የእስራኤል ብሔራዊ ቡድን በ2026ቱ የዓለም ዋንጫ የሚታገድ ከሆነ እርምጃ እንወስዳለን ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በ2026 የዓለም ዋንጫ እስራኤል የምትታገድ ከሆነ ውድድሩን ሊሰርዙ ይችላል ተብሏል። ጣሊያንና ስፔን ጨምሮ ሌሎች የአውሮፓ ሀገራት ከእስራኤል ብሔራዊ ቡድንና ከእስራኤል ክለቦች ጋር አንጫወትም ብለዋል። በቀጣዮቹ ቀናት ድምጽ ይሰጣል። የአውሮፓ ሀገራትና የክለብ አመራሮች ይገኛሉ አሜሪካ ግን የሚሰጠው ድምፅ እንዲቆም ትዕዛዝ አስተላልፈዋል ተብሏል። ጉዳዩ አነጋጋሪ ሆኗል። የቀድሞው የማይሶኔቶ ተጫዋች የነበረው ኤሪክ ካንቶና እና ጣልያናው ታላቅ ተጫዋች ሮቤርቶ ባጆውን ጨምሮ በርካታ የስፖርቱ ሰዎች እስራኤል ከማንኛውም ስፖርት መታገድ አለባት በማለት ገልጸዋል። በቀጣይ ቀናት አዳዲስ ነገሮችም እንደሚኖሩ እየተነገረ ይገኛል።